ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ ወደ ሁለተኛው ጉዳያችን ደግሞ እናልፋለን። ያው አድማጮቻችንን በደንብ እንደሚያስታውሱት ብዙ የመነጋገሪያ ርዕሰ ጉዳዮች የነበሩት የዝውውር ወቅት ነው የክረምቱ የዝውውር ጊዜ የተጠናቀቀው። በእርግጥ አሁን ለጥር የዝውውር መስኮት እየተንደረደር ነው። ብዙ ተጫዋቾችና ክለቦች ስማቸው አብሮ የሚነሳበት ወቅት ነው። አሁን እንደውም ትላንትና ዛሬ ጠዋት ላይ ከማንቸስተር ዩናይትድ ጋር ስሙ ተያይዞ ያየሁት የጁዲ ቤሊንግሃም ወንድም ጆቢ ቤሊንግሃም ማንቸስተር ዩናይትድ ሳሳት ደስ ይለኛል። ማንቸስተር ዩናይትድ እኔም እንደዛ ነው ማስበው። ግን ትልልቅ የሚባሉት መገናኛ ብዙሃን ራሱ ትልቅ ትኩረት ሰጥተው እየዘገቡት ነው። ሶስት ቀን ወሬ ነው። አዎ እንዲሆን አልመኝም፣ እንደገና አልመኝም። አልመኘው ምንድን ነው ዩናይትድን ይለውጣል ብዬ አላስብም። እዛም ሄዶ ቁጭ ነው ያለው እዛማው ተቀያሪ ወንበር ላይ ነው የሚቀመጠው። እንደታሰበውም ተጽዕኖ መፍጠር አልቻለም። እንደውም አንዳንዶቹ በወንድሙ አይን እየታየ ነው የሚልም አስተያየት ሁሉ ሲሰጡ ሰምቻለሁ። ንደላንድ ይሻል ነበር ነው። ለማንኛውም ይህንን ያነሳሁት የጥር ዝውውር መስኮትን በተመለከተ እየተቃረበ ስለመጣ ጊዜው ገና ካሁኑ ክለቦችና ተጫዋቾች አብረው ስማቸው ተያይዞ መነሳት መጀመሩን ለማስታወስ ነው። ግን ወደ ኋላ መለስ ስንል የተጠናቀቀው የዝውውር መስኮት የክረምቱ የዝውውር ጊዜ ብዙ ነገር ያስመለከተን በጣም ደማቅን የነበረው ትልልቅ የሚባሉ ዝውውሮች የተከናወኑበት ብዙ ገንዘብም ደግሞ የወጣበት ነው። እና ይህንን ምክንያት በማድረግ ያለፈው የዝውውር ጊዜ በጣም አሪፍ የሚባሉ ፈራሚዎችና እንደዚሁም ደግሞ እንደተጠበቀው ሆነው አልተገኙም ወይም ክለቦች በማስፈረማቸው እነዛን ተጫዋቾች ያን ያክል ስኬታማ ናቸው ተብሎ ለመናገር ያስቸግራል፣ በሚለው ርዕሰ ጉዳይ ላይ ሀሳብ እንዲሰጡ ሀያ ኤጀንቶች ወይንም ደግሞ የእግር ኳስ ወኪሎች ላይ ሰርቬይ ተሰርቶ ነበር። የራሳቸውን አስተያየት እንዲሰጡ ማለት ዛ አትሌቲክ ላይ የወጣው እና ሀያ ናቸው፣ ሀያዎቹ በየራሳቸው መንገድ ድምጽ እንዲሰጡ ማን ጥሩ ፈራሚ ነው በዚህ በዝውውር ባለቀው የዝውውር ጊዜ ማንስ ደግሞ ጥሩ ፈራሚ አይደለም የሚለውን በተመለከተ ፈራሚ ነው ወይስ ዲል ነው? ዲል ነው እሱማ፣ ቤዚክ ልዩነት አለው። ዲል ከሆነ ያንን ተጫዋች ስታስፈርሚ የገባሽበት ግዴታ የገባሽበት ግዴታ፣ ለምሳሌ አንድን ተጫዋች ስታስፈርሚ ለተጫዋቹ ይህን እከፍልሃለሁ፣ ይህንን ካደረግ ይህንን አረግልሃለሁ፣ ይህን ካደረግ ኮሚትመንት የምትወስጅበት ከተጫዋቹ ደግሞ የሆነ ነገር የምትወስጅበት ነው። ከዛ ደግሞ ለሚሸጥልሽ ክለብ ደግሞ ይህንን ከፍልሃለሁ ወደፊት ስሸጠው ይህንን አደርግልሃለሁ፣ ከእሱ ጋር አሁኝ ይህንን አደርግልሃለሁ እንዲህ ከተሳካለኝ ምናምን፣ ይሄ ነው ዲል ማለት በአጠቃላይ በመሻሻል ኤጀንቶቹም ዋና ሀሳብ የሚኖራቸው በዚህ ውስጥ ዲሉ ላይ ነው። ልክ ነው። አሁን እንደዚህ ምርጡ ዝውውር ስቲ ዋቴቨር ዘ ዲል ኢዝ ልጁ ሜዳ ላይ በሚሰጠው ነገር ላይ ነው የምትመሰረችው፣ ዲሉ ምንም ይሁን ምናምን ምን አይነት ኮሚትመንት ነው የገባው፣ ፋይናንሻል ሪሊስ ክሎዙ ምናምን ምናምን የሚለው ነገር አይገባም። እዛው ውስጥ የሚሆነው ምንድነው ዙቢሜንዲ ዋቴ ሳይኒንግ በቃ አለቀ። ከዚህ አለፍ ምኗ ላይ ነው የምታተኩሪው? ሜዳ ላይ ምን አደረገ የሚለው ነው። አሁን ግን ምናወራ ያለ ነው ለአድማጮችን፣ ግልጽ ለማለት ዲሉ ነው። ቤስት ዲል እና ወሮስ ዲል የትኛው ነው የሚለው መስሎኝ ነው አዎ አይ ልክ ነው ልክ ነው። በዛ መንገድ ነው መታየት ያለበት። ያው የኤጀንቶቹም ዋና ሀሳብ የተፈለገው በዚህኛው ሂደት ውስጥ ስለሆነ ነው። አዎ በዚህ ሂደት ውስጥ ስለሆነ ነው። ለማንኛውም ግን አንዳንድ የሚያስማሙ ነገሮች ይኖሩታል። አንዳንዶች ደግሞ የማያስማሙ ነገሮች ሊኖሩት ይችላሉ። በነጻነት አስተያየት መስጠት ይችላሉ አድማጮቻችን። አንዳንዶቹ እንግዲህ በተለይ ቤስት ዲል በሚባለው ላይ ጥሩ በቃ ዲል ነው የተደረገው ተብሎ ከታሰበባቸው ተጫዋቾች መካከል በአብዛኛው ተስማምተው ወይንም ደግሞ ከሀያዎቹ አምስቱ ተስማምተው አስተያየት የሰጡት ለዶና ሮማ ነው አይደለ? የዶና ሮማን ጉዳይ ቤስት ትራንስፈርም ነው ቤስት ዲል። በቃ ይህን የመሰለ በረኛ ይህንን ያህል አገልግሎት የሚሰጥሽን ተጫዋች ሀያ ስድስት ሚሊዮን ሀያ ስድስት ሚሊዮን ነው። እንደውም እዚህ ጋር ጃግሪልሽንም አስቀምጠው ነበር፣ ግን የጃግሪልሽ በውሰት ነው እና ብዙ ነገሩ ይሄ እንደተባለው ከስምምነት ጋራ በተያያዘ ሊታይ የሚችል ነው። ግን የዶናሩማን ጉዳይ በተመለከተ አብዛኞቹ ተስማምተው በጣም አሪፍ ስምምነት የተደረገበት ነው ብለው አስተያየት የሰጡበት ነው። በተለይ በተለይ ደግሞ በማንቸስተር ሲቲ አሁን የግብ ጠባቂዎች ጉዳይ እንዴት ጨዋታ ላይ ለውጥ እንደሚያመጣ በደንብ አድርገን እያየን ነው የምንገኘው እና እሱ የወጣበት ገንዘብ አንደኛ ትንሽ መሆኑ፣ ሁለተኛ ደግሞ የሜዳ ላይ አገልግሎቱ ደግሞ በጣም አሪፍ መሆኑ፣ እንደገና እድሜውም ከግብ ጠባቂ አንጻር ስትመለከተው ሀያ ስድስት ነው። ይህም የማንቸስተር ሲቲን የፈጸመውን ዲል ወይም ስምምነት በጣም አሪፍ ነው ዋው ብሎ ለማንሳት ኦቨርላፕ ላይ ክርክር ነበረ። እና ሴት አለች አብራቸው ከነጋሪ ኔቭል ሮይኪን ምናምን ጋራ ኤያን ራይት አብራ ትሆን እና እሷና ጥያቄውን የምታነሳው በመገረም የምትጠይቀው ሮይኪንን ነው። ይህስ ዶናሩማ ሆነ ስክስ ምናምን ትላለች። ዶናሩማ ሀያ ስድስት ብቻ ነው ምናምን ስትል ጋሪ ኔቭል ነው ጣልቃ የሚገባው። ሀያ ስድስት ብቻ ነው እንደ ይላል አያቅም አዎ ምናምን ብሎ ቼክስ ያደረጉት ሀያ ስድስት ነው ማንቸስተር ናይትድ ለምንድን ያላስፈረመው ወደሚል ይመጣሉ። ገባሽ ቤስት ዲል ማግኘት ትችላለች። ይሄ ልጅ እድሜው ሰላሳዎቹ ገብቶ ምናምን ከሆነ ጥንቃቄ ምናምን ልትፈልግ የትችላለች። ሀያ ስድስት ሆኖ በሀያ ስድስት ሚሊየን ተገኝቶ ለዛውም የማንቸስተር ሲቲ ፎቅድ አልነበረም መጀመሪያ ላይ ትራፎርድን አስፈርሞ ስለነበረ የዶናሮማን በቃ አቨላብል ሲሆንና የትራፎርድ አገልግሎት ደግሞ በጣም ደካማ ሲሆን ነው ድጋሚ ቶሎ ብሎ እዚህ ላይ ውሳኔ ያሳለፈው እንጂ ማንቸስተር ዩናይትድ እድል ነበረው፣ በደንብ እድል ነበረው። ቼልሲም እድል ነበረው፣ ልክ ነው አዎ እና እድል ነበረው። ለማንኛውም ግን ማንቸስተር ሲቲም ዶናሮማም በጣም በቃ አሪፍ የሚባል ዲል የተከናወነበት ነው እና ማንቸስተር ሲቲ አሸናፊ ሆኖ የወጣበት ነው ብለው ብዙዎቹ ይሄ ወኪሎች የሚያምኑበት ነው። ከዛ ከዛ አዎ አንደኛ ነው። ቤስት ዲል በሚባለው አንደኛ ነው። እንደውም ያገኘው ድምጽ ቅድም እንዳልኩት አምስት ነው። ከዛ ቀጥሎ ደግሞ ጥሩ ዲል በማድረግ ያው የጃክ ግሬሊሽ አለ። አራት ኤጀንቶች እሱን መርጠዋል፣ ለእሱ ድምጻቸውን ሰጥተዋል። ሌላ ደግሞ ቪክቶር ዮኮሬሽ ሁለት ኤጀንቶች ጥሩ ሶስተኛ ዲል ነው ለአርሰናል ምርጥ ዲል ነው ተባለ። የቪክቶሪ ኮሬሽም በዛ መንገድ ነው የታየው። ያው ምንድነው እስቲ ምን ሀሳብ አለሽ? የቪክቶሪ ኮሬሽ ላይ ትንሽ እናውራበት። ያው ቪክቶሪ ኮሬሽ ላይ አንደኛ ከተገለጹት ነገሮች መካከል ገንዘቡም አብሮ ይነሳል። ሁለተኛ ደግሞ ኤጀንቶቹ የኮሚሽን ኮሚሽን ክፍያ ይቅርልን ማለታቸው አርሰናልን የተሻለ ጥቅም እንዲያገኝ አድርጎታል። አርሰናል ለዚህ ተጫዋች ያወጣው ወጪ የኮሬሽ እንዲቀንስ ያደረገው ነገር ከደሞዙ ቀንሶላቸዋል፣ እንደገና ኮሚሽን ቀርቶላቸዋል። ይሄ ቤስት ዲል ሊያደረገው ይችላል ሊያደረገው ይችላል። በዛ ላይ ደግሞ አርሰናል በቃ ይሄ የሚፈልገውን ነገር ነው ያገኘው አጥቂ ያልነበር የሚፈልገው በዋናነት እና እዛ ላይ የሚፈልገውን አይነት የአጥቂ በቃ ጥሩ አገልግሎት የሚሰጥ አጥቂ አግኝተዋል ብለው ያምናሉ። እነዚህ ሁለት ሰዎች ድምጻቸውን የሰጡ ሰዎች በምክንያትነት ካስቀመጡት መካከል ይህም የሚጠቀስ ነው። ስለዚህ ይሄ ስምምነቱ ጥሩ ነው ብለው እንደሚያስቡ፣ ውጤታማ ነው ቤስት ነው ብለው እንደሚያስቡ ተናግረዋል። ሌሎች ሶስተኛው የፕሪሚየር ሊጉ ቤስት ዲል በኤጀንቶቹ ነው እኮ ገብቶኛል። ለመስማማት ለመስማማት ነጻነት ስለሰጠሽ ለአንቺ እኔ መጥፎ ነው ብዬ አላስብም። መጥፎ ነው ሳይሆን ሶስተኛ ነው ወይ? እኔ መጥፎ ነው ልል አለም። ሶስተኛ ነው ወይ፣ ሶስተኝነት ይገባዋል ወይ? አዎ ይገባዋል። ለእኔ አይገባውም። እሺ ለማ ከዛ በታች ግን እነ አሌክሳንደር አይዛግ እነሱ ያው ገንዘቡንም እነ ጃዎ ፔድሮ ሌሎቹ ብዙዎቹ እነ ዣቪ ሲሞን ስን ጨምሮ አንዳንድ ድምጽ ያገኙ ናቸው። በዋናነት ከፍ ያለውን ድምጽ ለመናገር ነው እንጂ እነዚህ እነዚህ አንዳንድ ድምጽ ያገኙ ደግሞ አሉ። እነ ብሪያኒን ቤሞ፣ ሞስኩዌራ፣ ጂኦቫኒ ሊዮኒ በጉዳት እሱም፣ ታይራኒ ሬንጀርስ የማንቸስተር ሲቲ እነዚህ እነዚህ አንዳንድ ድምፅ ያገኙ ናቸው። አንተ ያልከው የስቴቫው ጉዳይ ግን እዚህ ውስጥ የተካተተ አይደለም። ባይሆን ጃው ፔድሮ እሱ ከቼልሲም አንድ አንድ ድምጽ ያገኙ አሁን አለ። ሌላ መጨመሪው? አይ፣ እነዚህ ናቸው። እሺ እኔ ከቪክቶር ዮኮሬሽ ይልቅ የአርሰናልን በአርሰናል በተካ ሞስኩዌራ ቤስት ዲል ነው ለአርሰናል ብዬ አምናለሁ ከቪክቶር ዮኮሬሽ ይልቅ እኔ ቤስት ዲል የሚያስብለው ነገር ምንድን ነው መሰለሽ፣ የምትከፊው ገንዘብ ወይም የምትገቢበት ፋይናንሻል ኮሚትመንትና ከተጫዋቹ የምታገኘው የሜዳ ላይ አገልግሎት ምን ያህል ተቀራራቢ ነው ነው። እኔ ሞስኮራ ለዝውውሩ እና ለሱ ጉዳይ አርሰናል ካወጣ ወጪ በላይ አርሰናልን በደንብ በደንብ በደንብ ሰርፍ ያደርጋል ብዬ ነው። ማም ገባሽ? ደሞ እኮ በዚህ ነው የተገዛው ማለት ነው። ቤስት ዲል ማለት በነገራችን ላይ በቃ ገባሽ ልጁ በጣም አሪፍ ነገር እያሳየች ነው። ምርጥ የሚባል ነገር ሜዳ ላይ እየሰጠ ነው። ይህንን የመሰለ ምርጥ አገልግሎት የሚሰጥ ተጫዋች በዚህ አይነት መንገድ በዚህ አይነት ስምምነት ነው አርሰናል የራሱ ያደረገው የሚል ስሜት ከተፈጠረብሽ ዩናይትድ ላይ እንደዛ አይነት ስሜት ሲቲ ላይ ወይም እኔ እውነት እኔ እኔ አልቀበለውም አትቀበለውም ግን ቤስት ዲል ያው ከገንዘቡ አንጻር ብቻ አይደለም አሁን ኤጀንቶች ናቸው ብለናል ቅድም ግን የወጣበት ገንዘብ ብቻም አይደለም አንደኛ የሚጫወትበትን ቦታ ሁለተኛ ቅድማውን ለቪክቶሪ ኮሬሽ የተገለጸው ነገር አለ አርሰናል በሚፈልገው ቦታ ላይ ያደረገው ጊዜ አርሰናል ዘጠኝ ቁጥር ቦታ ላይ ሰው ያስፈልገው ነበረ። አርሰናል ዘጠኝ ቁጥር ቦታ ላይ እስካሁን ባለው ልክክ ያለ ተጫዋች አግኝቷል ብሎ አእምሮዬ አያምንም። ቪክቶሪዮ ኮሬሽ ገና ነው። ስለዚህ በዚህ እውቀቴ ላይ ተመስርቼ ነው የምናገረው። እስካሁን በዚህ እውቀቴ ስልሽ፣ እስካሁን ስለ ቪክቶሪዮ ኮሬሽ አርሰናልን ከተቀላቀለ ጊዜ ጀምሮ ባወቅኩት ነገር ላይ ተመስርቼ ለቪክቶሪዮ ኮሬሽ የወጣ ወጪ ቪክቶር ዮኮሬሽ እየሰጠ ካለው ነገር ተስፋ ዘል መሆን አለመሆን ጋር አያይዤ አይ ካንት ስቲል ሴ ዛ ቤስ ዲል፣ እሱን ነው አሁን እሱን ነው ታይጃኒ ራይንደርስ። እሺ እኮ እሱን ነው እኮ የምልህ የወጣበት ወጪ እና እየሰጠ የሚገኘው አገልግሎት አብሮ አይቶ እኮ አይገባውም። ሀሳቤን እኮ አልቀየርም ነው፣ እሟሟታለሁ፣ እከራከርሻለሁ የእውነትና ነገሮች ታይጃኒ ራይንደርስ ባይፋር የተሻለ ቤስት ዲል አይደለም። ለማንቸስተር ሲቲ ጥሩ ነው እሱማ። አሁን እኮ እዚህ ላይ የምንጠራቸው ቀድም የጠራናቸው ተጫዋቾች በሙሉ ሁሉንም የፈረሙትን አልጠራንም። አሁን ለምሳሌ እንደነ ማዱኪ አይነት ተጫዋቾችን እንደዚህ አልጠራንም። ምርጦቹ የተመረጡትን የተሻለ ፖይንት ያገኙ የተሻለ ፖይንት በማግኘት ታይጃኒ ራይንደርስ ከቪክቶሪዮ ኮሬሽ ለምን ያንሳል ነው? አሁን እዚህ ላይ ጠቅሰሸዋል። ሁለት በአንድ ድምጽ ይበላለጣሉ። የፈለገ ቢሆን መበላለጥ የለባቸው ነው አሁን አርሰናል የሚያስፈልገው ቦታ ላይ የተገኘ ተጫዋች ስለሆነ ነው ተባለ ማን ዮኮሬሽ ማንቸስተር ሲቲ የሚያስፈልገው ቦታ ላይ ነው እኮ ታይጃኒ ራይንደርስ የመጣው ለምን ማን ወጣ ኬቨን ደብሮይን የለም ኤካይ ጉንዶሃን የለም ምናምን የለም እነዚህ በሌሉበት አዲስ ዋና ሰው ሲፈልግ ነው ታይጃኒ ራይንደርስን ያገኘው ያኔ ጥያቄው ምን ነበረ ኤሲ ሚላንን የምንነካው ዋናቸውን ይሸጣሉ ወይ የሚል አይነት ነገር አልመጣም? ኦኬ። ስለዚህ ያ በሚመጣበት ሰዓት ላይ ማንቸስተር ሲቲ ለዚህ ልጅ ዋጋ የከፈለው በጣም አነስተኛ ነው። ልጁ መጥቶ ደግሞ ልክ ካላለ ልክክ አለ። እና ለምንድን ነው ከዛኛው ማስበልጠው ነ ማሳነሰው ወይም የኮሬሽ እንዳልከው ነው። መለያየት ምንም ችግር የለውም። እና በዛ በ ሃሳቡን በመቀበል ባለመቀበል መንገድ መሄድ ይቻላል። እንደዛ ነው ግን፣ የዮኮሬሽን ጉዳይ በተመለከተ እንዳል ነው እነሱ ሁለት ድምፅ ነው ያገኘው። ከሌሎቹ ቅድም ከጠራናቸው ተጫዋቾች በአንድ ድምጽ ትንሽ ከፍ ያለ ስለሆነ ነው እነዚህ በጣም አሪፍ የተባሉ ስምምነቶች ናቸው። ግን ጥሩ ደግሞ አይደሉም ተብሎ ደሞ የተባሉ ደግሞ ከማትከራከርበት ልጀምር ከማትከራከርበት ስጀምር፣ አንደኛ የጅምስ ትራፎርድ ጉዳይ የማንቸስተር ሲቲ ግብ ጠባቂ ሆኖ የፈረመው ከበርንሊን የፈረመው እና መጀመሪያ ላይ ሲፈርም ሁላችንም እንደምናውቀው የኤደርሰን በቃ ዋና ተኪ ሆኑ የረጅም ጊዜ ምትክ ሆናል ተብሎ ነው የፈረመው። ግን ደግሞ በተሰጠው እድል ያሳየው የሜዳ ላይ እንቅስቃሴ እና የሰራቸው ስህተቶች ማንቸስተር ሲቲ እንዲታገሰው በፍጹም በፍጹም እንዲፈቅድ አላደረገ ወደ ዶና ሮማ ያመጥ በዛ ላይ ደግሞ አርባ ሚሊየን ለዚህ ተጫዋች እየተከፈለው እና ግን ከተወሰኑ ጨዋታዎች በኋላ ሪፕሌስ ተደርጓል በዶና ሮማ እና ይሄ ልጁም ይጸጽተዋል። በበርንሌ ቢሆን ልክ ነው። ጫናውም ሊሆን ይችላል አንደኛ፣ ጫናውም ሊሆን ይችላል ሁለተኛ። ያኔ እኮ ዶናሮማ አቬለብል አልነበረም። ይሄንን ትራፎርድን ማንቸስተር ሲቲ ሲያስፈርም የዶናሮማ ጉዳይ ጭራሽ አልነበረም። መጀመሪያ መጀመሪያ ላይ እሱን ነው ያስፈረመው እና ገና ወሬውም አልተነሳም ነበረ። እና የሜዳ ላይ ይመስለኛል ነበረ ይመስለኛል። ግን ይሄ አፍጥቶ ከአውሮፓ አሸናፊዎች አሸናፊ ውድድር ውጭ ምናምን አላረገውም ነበረ። ሉዊሴን ረማሮማን የዛን ሰዓት ተመሳስቶ ምናምን አላለም እንጂ ሂ ወዝ አቬለብል ማርኬቱ ላይ ግን አቬለብል ነበር፣ ግን ሲሪየስ አልነበረም። አስቀያሚ ፓርት ምንድን ነው የልጁ የደሞዝ ፍላጎት ነው፣ ገሸሽ እንዲሉ ያደረጋቸው አብዛኞቹ ከሶስት መቶ ሺህ ፓውንድ በላይ ይፈልጋልጁ ዶናሩማ ልክ ነው። ያንን ለመክፈል ፈላጎት አልነበራቸውም ኢቨን ማንቸስተር ሲቲ ነው ብለሽ ከዛ ትራፎርድ በጣም ደጋግሞ ተሳሳተ። ባረይ ክፍል ተባለና ሶስት መቶ ምናምኑ አሁን ሁሉም የሚያሞግሰው ዘ ጉዳል ልክ ነው። እና እኔ ደግሞ ገና በማንቸስተር ሲቲ ያንን የቋሚነት እድል አገኛለሁ ብሎ በሚያስብበት ወቅት ነው የፈረመው ከዛ ግን በኋላ ያው ነገሮች ጥሩ አልመጡም። በበርሊ ቢቆይ ያው በየሳምንቱ የመጫወት እድል ነበረው። ያንኳን ባይሆን ተብሎ ሌላ እድልም ነበረው። ምናልባት ኒውካስቴል ዩናይትድ ሎ ሊያስፈርመው ይፈልግ ነበረ እና በእንደዚህ አይነት ሂደቶች ውስጥ ነበሩ። ግን እሱ ያኔ ባለው ሁኔታ የወሰነ ውሳኔ ልክ ነው ብዬ ነው ማሰበቃሽም ግብ ጠባቂነት መነሳት ጀመረ ፕሮፋይሉን ትንሽ ግን ያኔ ግን ቢሆን ያኔ ያኔ ስታየው ማንቸስተር ሲቲ እንደዚህ አይነት ጥያቄ አቅርቦል። ከበርንሌ ብትለያይ ምንም ስህተት የለውም ምንም፣ በዛ መንገድ ነው የምንረዳው። ግን አሁን ባለው ሁኔታ የሱ አዎ። ከዛ ቀጥሎ ደግሞ የቤንጃሚን ሸሽኮም መከፈሉን ግን ረስዋ ብዙ ብርን ይወጣበት አርባ ሚሊየን ይሄ ነው የወጣበት። ከዛ ደግሞ የቤንጃሚን ሸሽኮም ጉዳይ አለ። እንደውም የሚገርም ነገር መጥፎ ዲል ነው አንደኛው ከትራንፎርድን በላይ ነው ማለት በድምፁ መሰረት እነሱ በሰጡት ድምፅ ሰዎቹ በሰጡት ድምፅ መሰረት ከሀያዎቹ ስድስቱ የቤንጃሚን ሼሽኮን ከአርቢ ላይብዝች ወደ ማንቸስተር ዩናይትድ የተደረገውን ስምምነት ጥሩ አይደለም፣ ወረስት ነው የማይረባ ብለው አስተያየት ሰጥተዋል። ያው አንደኛ ገንዘቡን ብዙ ነው ሰባ ሶስት ነጥብ ስድስት ሚሊዮን ፓውንድ አካባቢ ነው የተከፈለበት እና ብዙ ገንዘብ ነው። ከገንዘቡ ጋር ተያይዞ ነው በአብዛኛው እነሱ ማስተያየት የሰጡት። ስለዚህ ይሄ ማንቸስተር ዩናይትድ ጥሩ ዲል አላደረገም ብለው እንደሚያምኑ። አሁን ችግሩ ምንድን ነው? እነዚህኞቹ ኤጀንቶቹ ዲል ውስጥ ያለውን እያንዳንዷን አንቀጽ ያቋጣል። ቅድላቸው በጣም ሰፊ ነው። ማንቸስተር ዩናይትድ የከፈለው ሰባ ምናምን ሚሊየን የሚለው ብቻ ሳይሆን በተለያዩ ኮንዲሽኖች ማንቸስተር ዩናይትድ እንደገና መክፈል የሚቀጥለው ክፍያ ካለ እኛ ላናቀው እንችላለን። እነሱ የሚያውቁት ካልሆነ በስተቀረ እኔ አሁንም ይሄንን እንደ መጥፎ ዲል አልወስደውም። የመረጃ ክፍተት ኖሮብኝ የምናገረው ቢሆንም ቤንጃሚን ሽሽ ከሆነ ፕሮግረሱ የሚታየኝ ተጫዋች ነው። ለእኔ በኋላ ላይ የወጣበትን አደረገ ብለን ልንናገር እንችል ይሆናል። እድገት አለው ይሄው ልሽ ቤንጃሚን ሼሽኮ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ሲጫወት እና ቤንጃሚን ሼሽኮ መጨረሻ ከሰንደርላንድ ጋር ሲጫወት ለእኔ አንድ አይደለ። በሁለቱ ቤንጃሚን ሼሽኮዎች መካከል ሰፊ ልዩነት አለ፣ ወደ ጥሩ ማለት ነው። እድገት እየታየበት እየተላመደው እየተቀበለው ምናምን አይነት ነገር እየመጣ ነው። እንደ አጥቂ ደግሞ ጎል ማስቆጠር መጀመር ብዙ ጫናዎችን ይቀንስለታል። ቱ ዘ ኔክስት ሌቭል ለመሄድ ይረዳዋል። አንደኛው እሱ ነው። ሁለተኛው ቤንጃሚን ሼሽኮን ራይት ነው ይሄ በቃ ፕሮሊፊክ የምትይው ጎል አስቆጣሪ እንዲሆን ማንቸስተር ዩናይትድም ኤክስፔክት የሚያደርግ አይመስለኝም አይመስለኝም እያሉ ያሉት እኮ ምንድን ነው፣ ለረጅም ጊዜ ምርጫ አልነበራቸው ከቤንጃሚን ሼሽኮ እና ከቪክቶሪ ኮሬሽ ምናምን ብለው ቪክቶሪ ኮሬሽ ለአሁን ይሆናል ቤንጃሚን ሼሽኮ ስለወደፊት የሆነ ስለወደፊቱ ሞር ኢንቨስት ብናደረግ ይሻላል ወደሚል ነገር እንደሄዱ ሲነገር ነበር። ወረስት ብሎ ለመውሰድ እስኪ ሌሎች አማራጮችን እንየው። እኔ ትራፎርድ ይበልጣል ከዚህኛው ቀ የትራፎርድ ከዛ ሁለተኛ ነው የሚመጣው በዚህ አስተያየት፣ ሶስተኛ ላይ የተቀመጡት ያው አንዳንድ ድምጽ ያገኙ ናቸው። ከነዛ መካከል የተወሰኑትን እንኳን እንጥቀስ ከተባለ የዊሳም አለ ከብሬንትፎርድ ወደ ኒውካስትል ሄደበት የሳንቾ እሱም ጥሩ አይደለም ብለው ነው የተናገሩት። የጃሚ ጊትንስ ከቦርሻ ዶርትሙንድ ወደ ቼልሲ እንደም ኮምፕሊትሊ በቃ ሮንግ ክለብ ነው የተቀላቀሉ፣ ለሱም አይሆን ብለው ሮዚ ላይ አስተያየታቸውን እንደዚሁ ሲሰጡ የነበረው። ስለዚህ ዲሉ ቦዝወይስ ነው ማለት ነው፣ ለተጫዋቹም ለክለቡ፣ ለሁለቱም ለሁለቱም ነው። የፍሎሪያን ቨርትስንም ጉዳይ ይሄም የተነሳ ነው ረስት ገና ማየት ገና ማየት አሁን ሁሉንም ጥሩም ተብሎ የተጠቀሱትንም መጥፎም ናቸው ተብሎ የተጠቀሱትንም ማየት የሚጠበቅብን ይመስለኛል። ትራፎርድ ላይ አትልም አሁን ትራፎርድ፣ ምክንያቱም የምታይበት እድል ራሱ የለማ አሁን። በአብዛኛው የተወሰነ ጊዜ ነው ለግምገማ የሚያበቃ ማየት ላናየው እንችላለን ብዬ ነው ነው የምንገምተው ለማንኛውም ጓዳ ጎድጓዳውን የሚያውቁት ኤጀንቶቹ ስምምነቱን በጥልቀት በማየት ለተጫዋቹም ለክለቡም በቀረባቸው ኖሮ የሚሏቸውንና እንኳን አደረገው የሚሏቸውን ነው የነገር ሽናል በጣም አሪፍ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር 2010.